ገንዘብ ሁለተኛው ጌታ በአዲስ አበባና በክልል ከተሞች በቅርብ ቀን። በደቡብ አፍሪካ ወደ አንባቢያን እጅ የደረሰው እና የጊዜውን መልእክት የያዘው በሐዋርያው ዶክተር ብሩክ ቲቶስ የተጻፈው ገንዘብ ሁለተኛው ጌታ የተሰኘው መጽሐፍ በአዲስ አበባና በክልል ከተሞች በቅርብ ቀን። በገንዘብ ምክንያት በትንሣኤው ላይ የተዋሸው ውሸት እኔ እያለው በምጽአት ስብከት ላይ ይደገምም። አፍራት ማደግና አገልጋዩ ሴት የተሰኙ ሁለት መጽሐፎችን ለአንባቢያን ያበረከተው ሐዋርያው አሁን ደግሞ ገንዘብ ሁለተኛው ጌታ የተሰኘ መጽሐፍ ይዞ ቀርቧል። በገንዘብ ምክንያት በትንሣኤ ላይ የተዋሸው ውሸት እኔ እያለው በምጽአት ስብከት ላይ ይደገምም።